ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው። እኔ በጣም ደህና ነኝ። እና የመጀመሪያ ዩቲዩብ ነው ይሄ፣ የመጀመሪያ ይሄ ነው ስጀምር። ከቤት ካረብ ክሬት ፔጅ አለው ግን ምንም ነገር አልሰራሁበትም። እና ሰብስክራይብ እያረጋችሁ ብታግዙኝ ብታበረታቱኝ ደስ ይለኛል። እናንተ ስታበረታቱኝ ደግሞ እኔም ያው አሪፍ አሪፍ ነገር ይዤ እመጣለሁ ብዬ አስባለሁ። እና ወደፊት ቪዲዮ ወይም ላይክ፣ ኮመንት፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።